በወጣቷ ሞዴል ሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ አሟሟቱ ዙሪያ አዲስና እጅግ ወሳኝ መረጃ ብቅ ማለቱ ጉዳዩን ከመቼውም ጊዜ በላይ አነጋጋሪና አሳሳቢ አድርጎታል። ይኸውም አንዷለም ጎሳ ቀነኒን ሲደበድባት የሚያሳዩ ምስሎች መውጣታቸው ነው። ይህ መረጃ እስካሁን ሲነሱ የነበሩትን ጥርጣሬዎች የሚያጠናክር፣ የቀነኒ ሞት ሆን ተብሎ የተፈጸመ ግድያ የመሆን እድልን በእጅጉ የሚጨምርና የምርመራውን ሂደት ሙሉ በሙሉ ሊለውጥ የሚችል ነው። ከዚህ ቀደም የቀነኒ ሞት መንስኤ ምክንያቱ ባልታወቀ ሁኔታ ከሚለው የፖሊስ መግለጫ ብዙም አልፎ አልነበረም። አሁን ግን አንዷለም ቀነኒን ሲደበድባት የሚያሳዩ ምስሎች መውጣታቸው በጉዳዩ አዲስ ገጽታ ሰጥቶታል። እነዚህ ምስሎች ከየት እንደተገኙ፣ መቼ እንደተነሱ ና ትክክለኛነታቸው እንዴት እንደተረጋገጠ እስካሁን በይፋ ባይገለጽም በማህበራዊ ሚዲያ ላይ በሰፊው እየተሰራጩ ሲሆን በህዝቡ መካከል ከፍተኛ ቁጣና የፍትህ ጥያቄ እያስነሱ ነው። ምስሎቹ አንዷለም በቀነኒ ላይ አካላዊ ጥቃት ሲፈጽም የሚያሳዩ ከሆነ ይህ ለፖሊስ ምርመራ ቁልፍ ማስረጃ ከመሆኑም በላይ አንዷለምን በቀጥታ ከግድያ ወንጀል ጋር ሊያገናኘው ይችላል። የምስሎቹ መውጣት የምርመራውን አቅጣጫ ሙሉ በሙሉ ወደ ግድያ መላምት የሚቀይር ነው። እስካሁን ድረስ ምርመራው በአደጋ በራስ ማጥፋትና በግድያ መላምቶች መካከል ሲዋልል ነበር። አሁን ግን ትኩረት በሙሉ ወደ ግድያ መላምት የሚዞርበት ወቅት ላይ ደርሰናል። ፖሊስ እነዚህን ምስሎች እንደ ዋና ማስረጃ በመጠቀም የምርመራ ሂደቱን ማጠናከር አለበት። በመጀመሪያ ደረጃ የምስሎቹን ትክክለኛነት ማረጋገጥ አለበት። ምስሎቹ ከየት እንደተገኙ፣ መቼ እንደተነሱና ትክክለኛ ስለመሆናቸው ለማረጋገጥ የፎረንሲክ ባለሙያዎችንና የቴክኖሎጂ ባለሙያዎችን ማሳተፍ ያስፈልጋል። በመቀጠል የምስሎቹን ይዘት መተንተን ያስፈልጋል። ምስሎቹ ምን ያሳያሉ? አንዷለም ቀነኒ ሲደበድባት በግልጽ ያሳያሉ። ድብደባው ምን ያህል ከባድ ነበር? በምን ምክንያት ተፈጸመ? የሚሉትን ጥያቄዎች መመለስ ያስፈልጋል። አንዷለምን እንደገና መመርመርና ስለ ምስሎቹ ማብራሪያ እንዲሰጥ መጠየቅ የምርመራው አካል ነው። ምስሎቹን ካስተባበለ ምክንያቱን መጠየቅ፣ እውነቱን ከተናገረ ድርጊቱን እንዲያብራራ እድል መስጠት ተገቢ ነው። ከዚህ በተጨማሪ ተጨማሪ ምስክሮችን ማፈላለግ ያስፈልጋል። ምስሎቹ እውነት ከሆኑ ይህንን ድብደባ የሚያውቁ ወይም የተመለከቱ ሰዎች ሊኖሩ ይችላሉ። ጎረቤቶችን፣ ጓደኞችን፣ ቤተሰቦችንና ሌሎች የቅርብ ሰዎችን ቃለ መጠይቅ ማድረግና መረጃዎችን መሰብሰብ ያስፈልጋል። የአስከሬን ምርመራ ውጤትን እንደገና መመርመርም ወሳኝ ነው። የአስከሬን ምርመራ ውጤት በድብደባ ምክንያት የተከሰቱ ጉዳቶችን የሚያሳይ ከሆነ ይህ ከምስሎቹ ጋር ተዳምሮ ለግድያ ወንጀሉ ጠንካራ ማስረጃ ይሆናል። የድብደባ ምስሎቹ መውጣት በርካታ አንድምታዎች አሉት። በመጀመሪያ ደረጃ የቀነኒ ሞት ሆን ተብሎ የተፈጸመ ግድያ የመሆን እድልን በእጅጉ ይጨምራል። ምስሎቹ አንዷለም በቀነኒ ላይ አካላዊ ጥቃት ይፈጽም እንደነበር የሚያሳዩ ከሆነ ይህ ለሞቷ ምክንያት ሊሆን ይችላል። በሁለተኛ ደረጃ በአንዷለም ላይ ያለው የህዝብ ቁጣ ይጨምራል። ምስሎቹ አንዷለምን እንደ ጨካኝና አደገኛ ሰው አድርገው ስለሚያሳዩት በሱ ላይ ያለው የህዝብ ቁጣና የፍትህ ጥያቄ ይጨምራል። በሶስተኛ ደረጃ በኢትዮጵያ ውስጥ የሴቶች ደህንነት ጥያቄ እንደገና በጥያቄ መልክ ይመጣል። ይህ ጉዳይ የቤት ውስጥ ጥቃት ምን ያህል ስር የሰደደ ችግር እንደሆነና ሴቶች ምን ያህል አደጋ ላይ እንደሆኑ በግልጽ ያሳያል። በአራተኛ ደረጃ የፍትህ ስርዓቱ ተአማኒነት ይፈተናል። የፍትህ ስርዓቱ ይህንን ጉዳይ በትክክል በመመርመርና ፍትህን በማረጋገጥ የህዝቡን አመኔታ ማግኘት አለበት። ከላይ የተጠቀሱትን አንድምታዎች ከግምት ውስጥ በማስገባት የሚከተሉት እርምጃዎች ሊወሰዱ ይገባል። በመጀመሪያ ገለልተኛ ምርመራ መካሄድ አለበት። በአዲስ አበባና በኦሮሚያ ፖሊስ መካከል ያለውን አለመግባባት ከግምት ውስጥ በማስገባት ገለልተኛ የምርመራ ኮሚሽን ጉዳዩን እንዲመረምረው ማድረግ። ሁለተኛ፣ የህግ የበላይነትን ማስከበር ያስፈልጋል። አንዷለም ጥፋተኛ ሆኖ ከተገኘ በህግ መሰረት መቀጣት አለበት። ሶስተኛ የሴቶች ደህንነት መረጋገጥ አለበት። መንግስትና ህብረተሰቡ ሴቶችን ከቤት ውስጥ ጥቃት ለመጠበቅ የሚያስችሉ እርምጃዎችን መውሰድ አለባቸው። አራተኛ የምርመራ ሂደቱ ለህዝብ ግልጽ መሆን አለበት። ይህም በህብረተሰቡ ዘንድ መተማመንን ይፈጥራል። የቀነኒ አዱኛ ሞት ምርመራ አዲስ ምዕራፍ ላይ ደረሰ ሲሆን የወጡት የድብደባ ምስሎች የምርመራውን አቅጣጫ ወደ ግድያ መላምት የሚቀይሩና የፍትህ ስርዓቱን የሚፈትኑ ናቸው። የፍትህ አካላት እነዚህን ምስሎችና ሌሎች ማስረጃዎችን በጥልቀት በመመርመር እውነቱን ለህዝብ ይፋ ማድረግና ፍትህን ማስፈን አለባቸው። ይህ ጉዳይ በኢትዮጵያ ውስጥ የሴቶች ደህንነት ምን ያህል አሳሳቢ እንደሆነ በድጋሚ የሚያሳይ በመሆኑ መንግስትና ህብረተሰቡ ለጉዳዩ ትኩረት ሰጠው ዘላቂ መፍትሄዎችን መፈለግ አለባቸው። የድብደባ ምስሎቹ እውነተኛነት ከተረጋገጠና አንዷለም በቀነኒ ላይ አካላዊ ጥቃት ሲፈጽምባት እንደነበር ከተረጋገጠ የቀነኒ ሞት ከቤት ውስጥ ጥቃት ጋር የተያያዘ ግድያ የመሆኑ እድል ሰፊ ይሆናል። በዚህም ምክንያት ፖሊስ፣ ፍርድ ቤት፣ አቃቢ ህግና ሌሎች የሚመለከታቸው አካላት በሙሉ ጉዳዩን በከፍተኛ ጥንቃቄና ትኩረት ሊይዙት ይገባል። ከዚህ በተጨማሪ ምስሎቹን ያወጣው አካል ማንነትና የምስሎችን ትክክለኛነት ማረጋገጥ ሌላው ወሳኝ ጉዳይ ነው።